ፋኖ ከኤርትራና ሌሎች ኃይሎች ጋር ግንኙነት ያዳብር ሲሉ አቶ ገዱ አንዳርጋቸው ጠየቁ። የቀድሞ የብልጽግና ሹምና የአሁኑ የፋኖ ደጋፊ አቶ ገዱ አነጋጋሪ ቃለ መጠይቅ ሰጥተዋል። በቃለ መጠይቃቸው አማራና ትግራይ የህልውና ጥያቄ ያለባቸው በወልቃይት ይተባበሩ በማለት መክረዋል። የፋኖን እንቅስቃሴ በተመለከተ ብልጽግና ላይ ከባድ ውንጀላ ያሰሙት ፖለቲከኛው ከሰሞኑ የኢትዮ ኤርትራ ውጥረት ተከትለው ግጭት ቢነሳ የኢትዮጵያ ሕዝብ ጦርነቱን እንዲቃወምም ተማጽነዋል። ዝርዝሩን ይዘናል። ለመንግስት ኃይሎች በተሰጠ የተሳሳተ ጥቆማ የቤተ ክርስቲያን ካህናትና የቆሎ ተማሪዎች ተገደሉም። ከተገደሉት መሃል አንዱ አይነ ስውር መምህር መሆናቸው የተገለጸ ሲሆን ግድያው ሌሊት ላይ መፈጸሙም ተዘግቧል። እንመለስበታለን። በደቡብ ሱዳን የተባበሩት መንግስታት ሄሊኮፕተር ላይ በተፈጸመ ጥቃት በርካታ ሰዎች ተገደሉ። ከተገደሉት መሀል አንድ ከፍተኛ ጀኔራል እንደሚገኝበት ታውቋል። በጥንቅራችን ይዘነዋል። ከመቶ ስምንት በላይ ኢትዮጵያውያን ደብዛቸው ስለጠፋበት ሁኔታ የተመለከተም መረጃ ይዘናል። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የርሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ለአሁኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጠናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። ፋኖ ከኤርትራና ሌሎች ኃይሎች ጋር ግንኙነት ያዳብር ሲሉ አቶ ገዱ አንዳርጋቸው ጠየቁ። የቀድሞ የብልጽግና ሹምና የአሁኑ የፋኖ ደጋፊ አቶ ገዱ አነጋጋሪ ቃለመጠይቅ ሰጥተዋል። የቃለመጠይቃቸው አማራና ትግራይ የህልውና ጥያቄ ያለባቸው በወልቃይት ይተባበሩ በማለት መክረዋል። የፋኖ እንቅስቃሴ በተመለከተ ብልጽግና ላይ ከባድ ውንጀላ ያሰሙት ፖለቲከኛው ከሰሞኑ የኢትዮ ኤርትራ ውጥረት ተከትለው ግጭት ቢነሳ የኢትዮጵያ ህዝብ ጦርነቱን እንዲቃወም ተማጽነዋል። ከለውጡ ሐዋርያቶች መሃል የሚጠቀሱት አቶ ገዱ ወደ አሜሪካ ከኮበለሉ በኋላ በይፋ የፋኖ ኃይሎች ደጋፊ መሆናቸውን መግለጻቸው ው ይታወቃል። ከዚያ ጊዜ አንስቶ የበረቱ ውንጀላዎችንና ክሶችን በቀድሞ ፓርቲያቸው ላይ ሲሰነዝሩ ይታያሉ። ከሰሞኑ አንከር ሚዲያና ጀርመን ድምፅ ላይ ቀርበው የሰጠዋቸው አስተያየቶች መነጋገሪያ መሆናቸው አልቀረም። ገዱ በቃለ መጠይቃቸው ላይ የትግራይና አማራ ሕዝብ አንድነት ጉዳይ፣ ወልቃይት፣ የፋኑ እንቅስቃሴ እንዲሁም የኢትዮ ኤርትራ ሰሞንኛ ሁኔታ ላይ ሀሳባቸውን አጋርተዋል። ፖለቲከኛው የፋኖ ታጣቂዎችን እንቅስቃሴ በተመለከተ በሰጡት ሀሳባቸው ብልጽግናን አማራን በማዳከም ከሰዋል። የአማራ ክልሉ ጦርነት በመንግስት አቅዶ አማራን ለማዳከም የተቀሰቀሰ ሲሉም ነው የገለጹት። የክልሉ ጦርነቱን በድርድር ይፈታል የሚል አቋም የላቸውም። አሁን ላይ ድርድር አያስፈልግም ሲሉም ተደምጠዋል። ጦርነቱ የሚገታው የኢትዮጵያ መንግስት እየሄደበት ያለው መንገድ እንደማያዋጣውቁ ጦርነቱን ሲያስቆም፣ አሊያም ህዝቡ በፋኖ እየተመራ እያደረገ ያለውን ትግል ተጠናክሮ በጉልበት አገዛዙን የሰላም አማራጭ እንዲቀበል በማድረግ ብቻ እንደሆነ ተናግረዋል። እንደ ሀገር ኢትዮጵያ ለገባችበት ምስቅልቅልና ለአማራ ክልሉ ጦርነት የጠቅላይ ሚኒስትር አብይ አህመድ አስተዳደር ዋና ተጠያቂ ያደረጉት ገዱ ስልጣን ላይ የነበሩበትን ጊዜ መለስ ብለው በማስታወስ ጸጸት እንደሚሰማቸው ተናግረዋል። ፖለቲከኛው በወልቃይት ጉዳይ መፍትሄ ይሆናል ያሉትን ሀሳብም አጋርተዋል። እንደ ገዱ ግንዛቤ በወልቃይት ጉዳይ በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው የሚል አቋም አላቸው። ይሁን እንጂ ውዝግቡን በሰላማዊ መንገድ ከመፍታት ይልቅ በትግራይ በኩል ዳግም ወደ ትግራይ ለመጠቅለል፣ በአማራ ኃይሎች በኩል ደግሞ ነጻነታችንን አሳልፈን አንሰጥም በሚል ውጥረቱ እንደከረረ ነው። ገዱ ከጀርመን ድምፅ ጋር በነበራቸው ቃለመጠይቅ ያነሱት ሌላው ጉዳይ እርሳቸው ፊት አውራሪ የነበሩበት ለውጥ መክሸፉን ነው። ገዱ ሁኔታውን ለውጥ እናመጣለን ብለን ኢትዮጵያን ወደ ነውጥ ከተትናት ሲሉም ከለውጡ በኋላ የተከሰተውን ቀውስ አሳሳቢነት ገልጸውታል። ከዚህ በተጨማሪም ካንከር ሚዲያ ጋር በነበራቸው ቆይታ ኢትዮ ኤርትራን ሁኔታ ፋኖ ከጀመረው የጥምረት እንቅስቃሴ ጋር አያይዘው ተመልክተውታል። ፋኖ ከኤርትራም ሆነ በውስጥ ካሉ የፖለቲካ ኃይሎች ጋር የጀመረውን ግንኙነት ማጠናከር እንዳለበት ጠቅሰው እንቅስቃሴውን እንዲገፋበትም ሲመክሩ ተደምጠዋል። የአማራ ክልል ወደ ግጭት የገባው ከሰሜኑ ኢትዮጵያ ጦርነት በቅጡ ሳያገግም ነው። የትግራይ የአማራና የአፋር ክልሎች ለብርቱ ሰብአዊ ኢኮኖሚያዊና ማህበራዊ ቀውስ የዳረገው ደም አፋሳሹ ጦርነት ማስቀረት የሚቻል እንደነበርም ይናገራሉ። ገዱ ከገዢው ብልጽግና ፓርቲ ጋር በይፋ ተፋተው ወደ ተቃውሞ ጎራ እስከ ገቡ ጊዜ ድረስ በመንግስት የተፈጸሙ ጥሰቶች አካል በመሆናቸው እንደሚያዝኑና እንደሚጸጽታቸው ገልጸዋል። አማራ፣ አፋርና ትግራይ ክልሎች ከፍተኛ ሰብአዊና ቁሳዊ ክሳራ ያስተናገዱበት የሰሜኑ ጦርነት አካል በመሆናቸውም እንደሚጸጸቱም ተናግረዋል። ያን ጦርነት ማስቀረት ባለመቻላችን እኔ በግሌ ከፍተኛ ሀዘን ነው የሚሰማኝ የሚሉት ገዱ ታሪካዊ ስህተት እንደሆነና እንደሚጸጽታቸውም ጠቁመዋል። ጦርነቱ በፕሪቶሪያ ግጭት የማቆም ስምምነት መገታቱን ያስታወሱት ገዱ የአማራጭ በፊትም ነበር በማለት የብልጽግናን ፓርቲና ህወሓት ልዩነት ቀድሞውኑም በድርድር የሚፈታ እድል እንደነበረ አስታውሰዋል። ጦርነቱ ግጭት በማቆም ስምምነቱ ይገታ እንጂ ዳግም ሊቀሰቀስ ይችላል የሚል ከፍተኛ ስጋት መኖሩንም ገዱ ጠቁመዋል። ለመንግስት ኃይሎች በተሰጠ የተሳሳተ ጥቆማ የቤተ ክርስቲያን ካህናትና የቆሎ ተማሪዎች ተገደሉ። ከተገደሉት መሃል አንዱ አይነ ስውር መምህር መሆናቸው የተገለጸ ሲሆን ግድያው ሌሊት ላይ መፈጸሙም ተዘግቧል። ፋኖን በተመለከተ ለመንግስት ኃይሎች በደረሰ የተሳሳተ ጥቆማ የቤተ ክርስቲያን መምህር መገደላቸው ቁጣ ፈጥሯል። በራያላ ማጣ ወረዳ ጥሙጋ ከተማ ኪዳነ ምሕረት ቤተ ክርስቲያን ውስጥ ከትናንት ወዲያ ሌሊት በተፈጸመ ጥቃት አራት ካህናት መገደላቸው ተሰምቷል። በጥቃቱ አንድ የቤተ ክርስቲያኗ መምህር እና አራት የቆሎ ተማሪዎች ሰዎች በቤተ ክርስቲያኗ ቅጥር ግቢ ውስጥ እንደተገደሉ የአካባቢ ነዋሪዎችን ጠቅሶ ደቸበሌ ዘግቧል። በጥቃቱ ከተገደሉት ካህናት መካከል አንዱ አይነ ስውር የነበሩ የቤተ ክርስቲያኗ አገልጋይ መምህር መሆናቸውም ተመላክቷል። ከካህኑ ጋር አብረው የተገደሉት ተማሪዎች የቤተ ክርስቲያኑ ትምህርት በመከታተል ላይ የነበሩ የቆሎ ተማሪዎች ናቸው ተብሏል። ከተገደሉት የቤተ ክርስቲያኑ አገልጋዮች በተጨማሪ ቢያንስ አምስት በቦታው ላይ የነበሩ ዲያቆናት በጥይት ተመተው እንደቆሰሉም ዘገባው ጠቅሷል። መምህሩና ተማሪዎቻቸው በሌሊት ላይ ለቤተ ክርስቲያኑ ትምህርት ምርት ጥናት በተቀመጡበት የመከላከያ ልብስ የለበሱ ታጣቂ ኃይሎች ተኩስ እንደከፈቱባቸው የአካባቢ ነዋሪዎች ተናግረዋል። ጥቃቱ የተፈጸመው የመከላከያ ሰራዊት መለያው የለበሱ የታጠቁ ኃይሎች መሆናቸውን የአካባቢው ነዋሪዎች ለዜና ምንጩ ተናግረዋል ተብሏል። አንዳንድ ማኞች ግድያው የተፈጸመው በቤተ ክርስቲያኗ ውስጥ የፋኖ ታጣቂዎች አሉ የሚል የተሳሳተ መረጃ በአካባቢው ለሚገኙ የመከላከያ ሰራዊት አባላት በመድረሱ ሳይሆን እንዳልቀረ መጠቆማቸውን የዜና ምንጩ አመላክቷል። የአካባቢው ማህበረሰብ ከምንም ጉዳይ ጋር ግንኙነት የሌለ ቸው የቤተ ክርስቲያኑ አገልጋዮች ግድያን ተከትሎ በቀብር ስነ ስርዓቱ ላይ ቁጣውን መግለጽ ተሰምቷል። የሟቾቹ ቀብር ስነ ስርዓት በትናንትና ዕለት መፈጸሙ የተገለጸ ሲሆን የቆሰሉት ታዳጊዎች ወደ ሕክምና መወሰዳቸው ተነግረዋል። የቤተ ክርስቲያኒቱ አገልጋይ መምህርና ዲያቆናቱ የተገደሉት ራሳቸውን ሰበራያ ብለው የሚጠሩት ቡድኖች በሰጡት ጥቆማ መሆኑ ተሰምቷል። የቡድኑ አባላት ካህናቱ ከመገደላቸው በፊት በቤተ ክርስቲያኗ ውስጥ ፋኖ መሽጓል የሚል መረጃ በማህበራዊ ሚዲያ ሲያሰራጩ ነበር ተብሏል። ይሁን እንጂ በቤተ ክርስቲያኗ ውስጥም ይሁን በአካባቢው የፋኖ ታጣቂዎች እንቅስቃሴ እንዳልነበር የአይን ማኝ ነዋሪዎች ተናግረዋል። ግድያው የአካባቢውን ማህበረሰብ ክፉኛ ያሳዘነ ሲሆን በቤተ ክርስቲያኗ የፋኖ ታጣቂዎች መሽገዋል በሚል ሐሰተኛ ጥቆማ ሰጠው ግድያውን ያስፈጸሙ አካላትን እያወገዙ ነው። ግድያው ከመፈጸሙ አስቀድሞ የፋኖ ታጣቂዎች በቤተ ክርስቲያኗ እንደመሸጉ በማህበራዊ ሚዲያ በስፋት መሰራጨቱን አንድ አፍታ ባደረገው ማጣራት መታዘብ ችሏል። አስቀድሞ በስፋት የተሰራጨው መረጃ ላይ የፋኖ ታጣቂዎች የሰበር ራይ አባላትን ለማጥቃት ወደ አካባቢው መግባታቸውን የሚጠቁም ነው። ጥቃቱ ከተፈጸመ በኋላ በአካባቢው ማህበረሰብ ላይ የተፈጠረው ድንጋጤና ቁጣ ውጥረት መፍጠሩ ተሰምቷል። የአካባቢው ማህበረሰብ በተሳሳተ ጥቆማ ሰላማዊ ሰዎች እንዲገደሉ ያደረጉ አካላት ላይ እርምጃ እንዲወሰድ የሚጠይቅ ሀሳቦች በስፋት እየተንሸራሸሩ ነው። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው መቶ ሰማንያዎቹ ደብዛቸው ጠፉ። ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቀ ኢትዮጵያውያን የሚገኙበት ከመቶ ሰማንያ በላይ ስደተኞች የገቡበት መጥፋቱ ተሰምቷል። ከጅቡቲ የተነሱ ኢትዮጵያውያን ስደተኞች ያሳፈሩ ጀልባዎች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች ድርጅት አይ ኦ ኤም አስታውቋል። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ አገራት ተነስተው የተሻለ ህይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም የባህረ ተላጥዮ ሀገራት በህገወጥና በአደገኛ መንገድ ለመሻገር የሞከሩ ስደተኞች ናቸው ተብሏል። በጀልባዎቹ ላይ ተሳፍረው የነበሩና ደብዛቸው የጠፋው ስደተኞች የትኞቹ ሀገር ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሶሽየትድ ፕሬስ አብዛኞቹ ኢትዮጵያውያን መሆናቸውን ዘግቧል። ከየመን ባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች መካከል አንዷ ሰላሳ አንድ ኢትዮጵያውያን ስደተኞችና ሶስት የመናውያን የጀልባ ሰራተኞችን አሳፍራ እንደነበር ኤፒ ጨምሮ አመላክቷል። በዚህ አደገኛ ባህር በኩል በተደጋጋሚ ለመሻገር የሚሞክሩና ቀደም ሲል በደረሱ አደጋዎች ሰለባ ከሆኑት መካከል አብዛኞቹ ኢትዮጵያውያን እና ሶማሊያውያን መሆናቸው ይታወቃል። የተባበሩት መንግስታት የስደተኞች ድርጅት ቃል አቀባይ ታሚም ኤላይን ለኤፒ እንደተናገሩት ሐሙስ እለት የመን ባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች ከተረፉት ሁለት ሰዎች ውጭ 181 ስደተኞች እና አምስት የመናውያን የጀልባዎቹ ሰራተኞች የደረሱበት አልታወቀም ብሏል። በተመሳሳይ ጊዜ ሌሎች ሁለት ጀልባዎች ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው ሁለት ሰዎች ሲሞቱ፣ ሌሎች ግን በነፍስ አድን ሰራተኞች በህይወት መትረፋቸው ተገልጿል። ጀልባዎቹ ላይ ተሳፍሮ ከነበሩት መካከል ቢያንስ 124ቱ ወንዶች እንዲሁም 57 ሴቶች መሆናቸው ተነግሯል። አደጋው ከደረሰባቸው ጀልባዎች ሁለት የመናውያን የጀልባ ሰራተኞች በሕይወት ሲተርፉ፣ ቀሪዎቹ ሰዎችና የጀልባ ሰራተኞች ሳይሞቱ አልቀረም የሚል ስጋት አለ። ነገር ግን እስካሁን በአደጋው ሕይወታቸው ሳያልፍ አይቀርም ከተባሉ ሰዎች መካከል አንድም አስክሬን አልተገኘም። የተባበሩት መንግስታት የስደተኞች ድርጅት አደጋውን አስመልክቶ ባወጣው መግለጫ ላይ እንዳመላክተው አደጋው በሰዎች አዘዋዋሪዎች ሰለትኝነት እያጋጠመ ነው ብሏል። አዘዋዋሪዎቹ የየመን ባለስልጣናት ወቅቱ ከባድ ንፋስና ከፍተኛ ማዕበል የሚከሰትበት በመሆኑ በጀልባ ባህሩን ማቋረጥ አደገኛ መሆኑን የተሰጠውን ማስጠንቀቂያ ችላ ብለው በመጓዛቸው አደጋው መድረሱ ተገልጿል። ተቋሙ በመግለጫው ግልጽ የአየር ሁኔታ ማስጠንቀቂያ ቢሰጥም አዘዋዋሪዎች በሰው ሕይወት ላይ ቁማር እየተጫወቱ ነው ብሏል። የስደተኞች ሕይወት ለመታደግ አስቸኳይ እርምጃ ካልተወሰደም ተጨማሪ የሰው ሕይወት መጥፋቱ ይቀጥላል ሲልም አስጠንቅቋል። በደቡብ ሱዳን የተባበሩት መንግስታት ሄሊኮፕተር ላይ በተፈጸመ ጥቃት በርካታ ሰዎች ተገደሉ። ከተገደሉት መሃል ጄኔራሉ እንደሚገኙበት ታውቋል። ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጄኔራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታውቋል። ሄሊኮፕተሯ በቅርቡ ግጭት በተፋፋመበት የላይኛው ናይል ተፋሰስ ግዛት የሀገሪቱን ጦር አባላት ልታስወጣበት በምትሞክርበት ወቅት እንደተተኮሰባት ተገልጿል። በጥቃቱም አንድ የሄሊኮፕተሯ ሰራተኛ ቆስለው የነበሩ ጄኔራል እና በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታቱ ድርጅት ተልዕኮ ባወጣው መግለጫ አመላክቷል። ወታደሮቹ ውጊያ ከተፋፋመበት የላኛውን ኃይል ተፋሰስ ግዛት ለማስወጣት በሚሞከርበት ወቅት የተፈጸመው ጥቃት በጦር ወንጀልነት ሊፈረጅ እንደሚችልም የተባበሩት መንግስታት ገልጿል። ከጥቃቱ በኋላ ሌላ ሁለተኛ ሄሊኮፕተር ቢነሳም ተጋጅቶ እንዲያርፍ በመደረጉ ተሳፋሪዎች በሙሉ መሞታቸውን የደቡብ ሱዳን ፕሬዚዳንት ሳልቫ ኪር አስታውቀዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በኩሉ ሁለቱም ሄሊኮፕተሮች በሰላም ማላካል በሚባል ስፍራ ማረፋቸውን ገልጿል። በዚህ ጥቃት 27 የደቡብ ሱዳን ወታደሮች መገደላቸውን የሀገሪቱ የማስታወቂያ ሚኒስተር ማይክል ማክዌን ዋቢ አድርጎ ሮይተርስ ዘግቧል። በላይኛው የናይል ተፋሰስ ግዛት ለሳምንታት የዘለቀው ጦርነት በፕሬዚዳንት ሳልቫኪር እና በምክትላቸው ሬክ ማቻር መካከል ከአምስት ዓመት በፊት የተደረሰውን የሰላም ስምምነት ስጋት ላይ ጥሎታል። በአሁኑ ወቅት በላይኛው የናይል ተፋሰስ ግዛት እየተካሄደ ያለው ጦርነት በሀገሪቱ ጦርና በእርስ በርስ ጦርነቱ ወቅት ከማቻር ጋር ባጋርነት ተሰልፎ በነበረው ዋይት አርሚ በተሰኘው ሚልሻ መካከል ነው። ከሁለቱም ተፋላሚ ወገኖች ጋር በተደረሰው ስምምነት የተባበሩት መንግስታት የቆሰሉ ወታደሮችን ከግጭቱ ቀጠና እያስወጣ ይገኛል። በተባበሩት መንግስታት ተልኮ ሰራተኞች ላይ የተፈጸመውን ጥቃት አስመልክቶ ኃላፊው፣ ኒኮላስ ሃይሶም እጅግ አስጸያፊና ባለም አቀፍ ህግ መሰረት እንደ ጦር ወንጀል የሚቆጠር ነው ብለዋል። በባልደረባቸው ላይ በደረሰው አሰቃቂ ሞት ከልባቸው አዝነናል፣ ለወዳጅ ዘመዶቹ መጽናናትን እንመኛለን ብለዋል። ግራንት ኪር በጥቃቱ የተገደሉት በላይኛው ናይል ተፋሰስ ናስር የሰፈረውን ጦር ሲመሩ የነበሩት ጄኔራል ማጆር ዳክ መሆናቸውን አስታውቀዋል። በቅርቡ የተነሳውን ግጭት ተከትሎ በርካታ ደቡብ ሱዳን ሰፋ ወዳለ የእርስ በርስ ጦርነት ልትገባ ትችላለች የሚሉ ስጋቶች እያነሱ ይገኛሉ። የተባበሩት መንግስታት ድርጅት እና የአፍሪካ ህብረት በዚህ አካባቢ የተነሳ ግጭት ሊዛመት እንደሚችልም አስጠንቅቀዋል። በቅርቡ የደቡብ ሱዳን ዋነኛ ተቃዋሚ የሆኑት የሱዳን ህዝቦች ነጻ አውጪ ንቅናቄ ወታደራዊ ክንፍ የጦር አዛዥ እንዲሁም የነዳጅ ሚኒስ ስሩን ጨምሮ የማቻር አጋር የሆኑ ከፍተኛ የሀገሪቱ ባለስልጣናት ለእስር ተዳርገዋል። ሆኖም ከአረቡ ጥቃት በኋላ ፕሬዚዳንት ኪር ህዝቡ እንዲረጋጋ ጥሪ አድርገዋል። አገራችን ወደ ጦርነት እንደማትመለስ ደጋግሜ ተናግሬያለሁ። ማንም ሰው ከህግ ውጭ አይደለም። እኔ የሚመራው መንግስት ይህንኑ ቀውስ ይፈተዋል ብለዋል